ከዩትዩብ ብዙ ዶላሮችን የምትሰሩበት መንገድ አዲስ ሴቲንግ ተከፍቷል። እንግዲህ ይህ ሴቲንግ እንደምትመለከቱት እርዳታው በዚህ መልኩ ተከፍቷል ማለት ነው። እንግዲህ ዩቲዩብ ኮላቦሬሽን በሚል ይሄን ከፍቶታል ማለት ነው። በአንዱ በታዋቂ ቻናላችሁ አንዱን ቻናል ከፍታችሁ ወይም ያንን ሼር ለማድረግ የምትፈልጉትን ሰው ኮላቦሬት ታርጉታላችሁ ማለት ነው። ምሳሌ እኔ አውባር ሚዲያ ቃናተችን ኮላብሬተር ይከዋለሁ ማለት ነው። ከዛ በኋላ ይሄን ስነካ ይሄ አውባር ሚዲያ ነው። ከዛ ደግሞ ይሄ ደግሞ ቃና ቴክ ነው ማለት ነው። እንግዲህ እንደዚህ ኮላብሬት አርጋችሁ ማስታወቂያ ማስተዋወቅ ትችላላችሁ፣ ሰዎችንም ማገዝ ትችላላችሁ ማለት ነው። ቤተሰቦቻችን እንግዲህ አሁን አቤል ብርሃኑን እንመለከታለን። ያው እንግዲህ አቤል ብርሃኑ ብንመለከት ራሱ ኮላብሬት አርጓል ማለት ነው። እንግዲህ ሁለት ቻይነር አለው። ለአቤል ብርሃኑ 1.9 ሚሊዮን እና 232000 ሺህ ሰብስክራይበር ያለው የዩቲዩብ ቻናል አለው። ስለዚህ በ1.9 ሚሊዮን ሚሊዮኑ 232000ን አስተዋውቆታል ኮላብሬት አድርጎ ማለት ነው። እንግዲህ ውድ ቤተሰቦቼ እንደዚህ ያደርጋችሁ፣ የተኛውንም ሰው የድርጅት ቻናል ሊሆን ይችላል፣ የግለሰብ ሊሆን ይችላል። እንደዚህ ያደርጋችሁ ቀጥታ በትንሽ ጊዜ ውስጥ ያንን ሰው ሞኒታይዝ አድርጋችሁ ብር መቀበል ትችላላችሁ ማለት ነው። ሰብስክራይቦችንም ለዛ ሰው ማስገባት ትችላላችሁ። ወቻወሮችንም እንደዚሁም ደግሞ በትንሽ ጊዜ ይሞሉለታል ማለት ነው። ከዛ በኋላ በትንሽ ጊዜ ሞታይዞን ዶላሮችን መስራት ይችላል ማለት ነው እንግዲህ ውድ ቤተሰቦቻችን ይሄን ለማድረግ ደግሞ ሴቲንጎቹን አሁን ማሳያችሁ ይሆናል የተኛው ሴቲንግ የሚለውን ነገር አሁን በዚህ ቪዲዮ የምንመለከት ይሆናል ማለት ነው ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ሼር ላይክ መደረግ እንዳይረሳ አሁን ወደ ጉዳያችን እንሄዳለን ማለት ነው እንግዲህ ወደ ጉዳያችን ስንሄድ ቀጥታ እንደምንመለከተው ወደ ስቱዲዮ ነው የምንገባው ማለት ነው ወደ ዩቲዩብ ስቱዲዮ እንገባለን፣ ቀጥታ ቀጥታ ወደ ዩቲዩብ ስቱዲዮ ከገባን በኋላ እዚህ ጋር መተን እቺን አንድ ጊዜ ክሊክ እናደርጋለን ማለት ነው። ከዛ ክሊክ አደረግን በኋላ እዚህ ጋር እኔ አሁን አንዱን እመርጣለሁኝ፣ ይሄን መርጬዋለሁ ማለት ነው። ከዛ አንዲን ቪዲዮ ከመረጥኩት በኋላ ወደታች ብዙዎቹ ሲያካብዱ ነው ስላየሁት ነው ማለት ነው። ብዙ የሚካበድ ነገር አይደለም። እዚህ ጋር ከመጣችሁ በኋላ ሾ ሞር የምትሉ አንድ ጊዜ ክሊክ ታደርጋላችሁ። ከዛ ክሊክ ካደረጋችሁ በኋላ ስክሮል ታደርጋላችሁ ወደ ላይ አሁኑ ስክሮል ካደረጋችሁ በኋላ እዚህ ጋር ትመጡና ይሄውችሁት እንትን ኮላቦሬሽን ምትላለች ማለት ነው። እንግዲህ ኮላቦሬሽን ምትሏል፣ ይወያታችኋላ ቺን ይሄው ኮላቦሬሽን ምትሏል ማለት ነው። ቺኛውን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። ከዛው ሰን ክሊክ ካደረኳት በኋላ እንደዚህ ያመጣኛል። ምሳሌ እኔ ማስተዋወቅ የፈለኩትን ቻይናል እዚህ ጋር ሰርች አደርጋለሁኝ ማለት ነው። ምሳሌ እኔ ቃና ነው የፈለኩት፣ ይሄው ራሱ መጣልኝ ቃናተች። ስለዚህ እሱን አንድ ይሄው ራሱ እንደዚህ ሆነ ማለት ነው። ክሊክ አደረኩት። ይሄንን ኦንም ኦፍ ማድረግ ትችላላችሁ። ምሳሌ እኔ የሰራሁትን ዶላር ያ ሰው ለማየት ከፈለገ እንዲሁም ደግሞ እሱ እንደፈለገ ይካልኩኝ ቪዎቹን ወቻውሮቹን ይካልኩኝ ኦን አድርገው አለሁኝ ማለት ነው። ግን እንዳይ ከፈለኩኝ ደግሞ ኦፍ አድርገው አለሁኝ። እሺ አሁን ቀጥታ ወደ ጉዳይች ነው እንገባው። ከዛ በኋላ እዚህ ጋር ተመጡና ክሬት ሊንክ እንትላለች ክሬት ሊንክ እንትላለን አንድ ጊዜ ክሊክ እናደርጋለን። ከዛ ክሊክ አደረገን በኋላ እዚች ጋር አሁን ምሳሌ ይሄን ሊንክ ኮፒ ታርጉታላችሁ ማለት ነው። ካልሆነም ከፈለጋችሁ ሼር ብላችሁ በቴሌግራም፣ በዋትሳፕ፣ በፌስቡክ ታርጉና ሼር ታርጉትና ክሊክ አድርጋችሁ ትገባላችሁ ማለት ነው። ካልሆነ ኮፒ እንለዋለን እዚህ ጋር። ከዛ ኮፒ ካልን በኋላ ክሎዝ ብለን ወጣለን። እቺን ሴቭ ማድረግ እንዳትረሱ፣ ሴቭ ታርጉታላችሁ ማለት አለ ለዛ አይከፍትላችሁም። ሴቭ አድርጉት። ከዛ በቃ እዚህ ጋር ለን ፕሮሰስ ጨርሰናል። አሁን ከዛኛው ሂደን አክሴፕት እንላለን ማለት ነው። ከዚህ እንውጣ። ኦኬ ከዚህ ከወጣን በኋላ አሁን ወዴት እንሄዳለን? ወደ ቴሌግራም እንሄዳለን ማለት ነው። ኦኬ ወደ ቴሌግራም ከሄድን በኋላ እንግዲህ ብዙ ሰው እዚህ ጋር ያወራኛል። ቤተሰቦቼ እንግዲህ እዚህ ጋር ከመጣን በኋላ እዚህ ጋር መጣን፣ እዚህ ጋር ፔስት ብለን አዎ ለቀቁት ማለት ነው። ከዛ በኋላ ይሄን ሊንኩን አንድ ጊዜ ክሊክ አድርጌው ገባለሁ ማለት ነው። አይታችኋል። ከዛ ወደ ቃናታች ቃና ታች ዩቲዩብ ስቱዲዮ ይወስደኛል። ከዛ ከወሰደኝ በኋላ እዚህ ጋር አክሴፕት በል ያለኝ ነው ማለት ነው። ከዛ እንደዚህ ቀጥ አክሴፕት ትሉታላችሁ ማለት ቀጥታ እዛ ያው አክሴፕት አልኩት ማለት ነው። እታችኋል ያው አክሴፕት ስለው ቀጥታ ኮላብሬት አደረገው ማለት ነው። ስለዚህ አሁን እዚህ ጋር ትመጡና ከፈለጋችሁ ቪዲዮ ታስቀምጣላችሁ። ታይፕ የሚለውን ትነጉና የፈለጋችሁትን ቪዲዮ እዚ ጋር አንድ ጊዜ ክሊክ ታደርጉና አፕላይ ትሉታላችሁ ማለት ነው ከዛ አፕላይ ካረጋችሁ በኋላ የፈለጋችሁትን ቪዲዮ ትመርጣላችሁ። እዚህ ጋር ምሳሌ እኔ ይሄንን አሁን ለቀትን እንመርጣለሁኝ ማለት ነው። ከዛ ከመረኩኝ በኋላ እንደፈለኩኝ አድርጋለሁኝ ማለት ነው። አሁን ከዚህ እንውጣና ኮላብሬት ሆኗል ወይስ አልሆነም የሚለውን ነገር ላሳያችሁ። እንግዲህ እንደምትመለከቱት በሚገባ ኮላብሬት ሆኗል ማለት ነው። እዚህ ጋር አሁን ይሄውና አውባር ሚዲያ አለ ቃናተች አለ ማለት ነው። ከላይ አውባር ሚዲያ ነው፣ ከታች ቃናተች ነው። ስለዚህ እዚህ ጋር መተን አሁን አንድ ጊዜ ክሊክ ባደርግ የሁለቱኑን ነው የሚያመጣልኝ ማለት ነው። ስለዚህ ሁለቱኑም ቀጥታ ማድረግ ትችላላችሁ። በቀላሉ ሰብስክራይባችሁንም ማስጨመር ትችላላችሁ። ወሻወርም ብርም እንደዚሁ እዚህ ጋር የተሰራው ብር ለእናንተ ነው ቀጥታ የሚሄደው ማለት ነው። ስለዚህ ውድ ቤተሰቦቻችን በዚህ ያደርጋችሁ፣ አሁን ትናንሽ ዩቲዩበሮችን ታዋቂ ዩቲዩበሮች ማስተዋወቅ ትችላላችሁ ማለት ነው። ውድ ቤተሰቦቻችን እንግዲህ የዛሬ ቪዲያችን ይህን ይመስላል። በሌላ በምርጥ ቪዲዮ እስከምንገናኝ ጉድ ባይ ባይ። ላይክ፣ ሼር፣ ሰብስክራይብ መደረግ ዳይረሳ። ፒስ መቻችሁ። ባይ።